ፋኖ ሞትህን ልሙትልህ እንጂ ሞቴን አግዘኛ ያሏ ድብን ያልኩ ነፍጠኛ ነኝ። ኢልመደስ ሶዳ ድብን ያልኩ ነፍጠኛ መንግስት አማራን ለመበቀል ገባ፣ ምንም አያመጣም። ከፈለገው አሁንም እርድ ያድርገኝ መንግስት አብይ የገባው አማራን ለመበቀል ነው። በቃ ምንም አያመጣም። እሱ ሜካቡን እየተለቃለቀ የአማራን ልጅ ጨራ። ይህን ሰውዬ አንድ መፍትሄ ማድረግ እንጂ የሚቆም ነገር የለም። እሱ እያለ ፈጽሞ የሚቆም ነገር የለም። በመርዝ የተሞላ ቢልቃጥ ነው እሱ እሱ በኢትዮጵያ ስምና በእግዚአብሔር ስም መጥቶ ይኸው የአማራን ሕዝብ እያታለለ ይጨፈጭፋል። ኢትዮጵያ የአማራ ብቻ አይደለችም። ማን ነው ለአማራ ፈርሞ የሰጠው? አማራ የሚታረደው ባንዲራ ሲነሳ አማራ፣ በዓል ሲመጣ አማራ። እንዴት የእኔ የሚል ቅርጽ ዜጋ እንዴት ይጠፋል? አያችሁ፣ እኛ ኢትዮጵያኖች ሀገር ልንገነባ ስንል ሀገር እንዳንገነባ ሀገራዊ እንዳንሆን እየተሰራብን ነው። ፋኖ ሞትህን ሞትን ልሙትልህ እንጂ ሞቴን አግዘኝ አላት። ፋኖ ተራብልይ ተጠማሊ ብሎ አልጠራህም። ፋኖ እያርበረበረ ነው ላለው ጠላት ክንደው ሰኛል። ፋኖ የድሎት ኑሮህን ትተህ ዝመት ብሎ አልጠራህም። ፋኖ ጫካ ኖረህ የልጅና አፍቆት የአንገብግብህ ብሎ አልተማጸነም። ቀሉን ሙሉ በስቆ ቃል የሚኖረው ወገመ እንዴት አንዲት ሰዓት መሰረፍ ያታ ታዲያ ለዘመና እንደምታነባ ወለላቱ እየአማራ ናት። መንግስት አማራ ለመበቀል ገባ ምንም አያመጣም። ከፈለገው አሁን ርድ አድርገኝ መንግስት አብይ የገባው አማራ ለመበቀል ነው። ምንም አያመጣም። እሱ ካቡን እየተለቃለቀ የአማራን ልጅ ጨረሰ። እኛ ምንም ምንም አይኖረን እኔ አሁንም ቢሆን ማለት ነው እስኪ መንግስት ካለ ይሄ መንግስት አይረባም። የኢትዮጵያ መንግስት የለም። ድምፃችን ለውጭ አሰሙልን። እኛ የአማራ ልጆች መድረሻ አጣን፣ ሰርቶ መብላት አጣን። ሰላም የምትኖር ልጇ እንዴት እንባ ማዋጣት አቃታት? ልጆቹ ለነጻነት ለገበረው ጀግና አባት እንዴት ባለን መድረክ ድምጽ መሆን ተሳነ? እንዴት ትምህርት ቤታቸው ለፈረሰ ህጻናት እኮ እንዴት በግፍ ለምትደፍር እህትና እናት አማራዊት ልብህ ድምጽ መሆን አቃታት? ተነስ ተብለሃል። የሆኔ ማሰሮህን ሰብረህ አብራ ውጣ ተብለሃል። በጣት ሰውና የባንዳና ጎጠኛውን ሴራ ዘጠኛ አንገቱ አንድ ነው አማራ፣ ተነስ ተነስ። ጤና ይስጥልን፣ የአሌክስ አፍሮ ቤተሰቦች ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል። ዛሬም ከመግቢያው እስካሁን ድረስ እንደተመለከታችሁ በጣም የተለያዩ ሀሳቦችን የሚያንሸራሽሩ ቪዲዮዎች በአንድ ላይ ተገናኝተው መጥተውላችኋል። እስከ መጨረሻ ከቆያችሁ እጅግ በጣም ጥሩጥሩ መልእክትን የሚያስተላልፉ ቪዲዮዎች ተካተውበታል። እስከ መጨረሻ ካያችሁት በኋላ የተሰማችሁን ነገር ወይም ያላችሁን አስተያየት ለተመልካች እና እንደዚሁም ለእኛ በኮሜንት መስጫው ላይ ማካፈል ትችላላችሁ። እጅግ በጣም ትማሩበታላችሁ ብለን እናስባለን። በጣም በርካታ ነገሮችን ታገኙበታላችሁ። በደንብ ካዳመጣችሁት ያዳመጣችሁትን፣ ያገኛችሁትን፣ የሰማችሁትን፣ ያወቃችሁትን ነገር ለሌሎች ከራሳችሁ ሀሳብ ጋር በማጣመር ለሌሎች እንድታሳውቁ እየጠየቅናችሁ እስከ መጨረሻ አብራችሁን እንድትቆዩ እየጋበዝናችሁ ወደሚቀጥለው እንወሰዳችሁ። አማራ ክልል ባንድራ የተዋገው ይዞ የተዋገው የትኛው ፋኖ ነው? የአማራን ክልል ባንዲራ ይዛ ይዋጋ። ምክንያቱም የአማራን ህዝብ ወይም አማራን ክልል ብቻ ነፃ ማውጣት ሳይሆን የሚፈልገው ኢትዮጵያን ህዝብ ሶቅቃ ያለውን የአማራ ህዝብ ነው ነፃ ማውጣት የሚፈልገው። ሸኔ የሆነ ግን ባንዲራ ይዞ አደለም የሚጋጠመው። ህወሓትስ ብትል የራሳቸውን ባንዲራ ይዞ አደለም የሚዋጋው ለራሱ ዝም ነው ነፃ ማውጣት የመፈለገው ሸኔ ህወሓትም የራሱ ዝም ነው ነፃ ማውጣት የሚፈልገው። ፋኖ ግን ኮኮ በደለበትን ድሮ አንድ የሆንበትን በአንድ ራ አረንጓዴ፣ ቢጫ፣ ቀይን ነው ይዞ የሚዋጋ ወደድክም ጠላህ።

ይሄ የነፍጠኛ ደም አለበት እንዴ? ይጠራጠራሉ እንዴ? የአብዲስ አጋ የነፍጠኛ ደም አለበት፣ የባልቻ ሳፎ የነፍጠኛ ደም አለበት፣ የጎበና ዳጬ እንዴ? ጥርጥር አለው እንዴ? ድብን ያልኩ ነፍጠኛ ነኝ። ኢልመደስ ሶዳ፣ ድብን ያልኩ ነፍጠኛ። እጅግ በጣም የሚያሳዝን አስር ሚሊየን የሚራ ብዝ ብዘን፣ በሀገሩ ስደተኛ አንደኛ ሆነን ያስቁኛል። ሶሪያን ተመልከቱ፣ ሊቢያን ተመልከቱ ይሉኛል። ለምን ኢትዮጵያን አታዩም? አንደኛ እኮ ናት በስደት በእነዚህ ሰዎች ምክንያት። ሁለት ዜግነት ያላቸው ሰዎች ሲጫወቱብን አዝናለ። ኢትዮጵያ የአማራ ብቻ አይደለችም። ማነው ለአማራ ፈርሞ የሰጠው? አማራ የሚታረደው ባንዲራ ሲነሳ አማራ፣ በዓል ሲመጣ አማራ። እንዴት የእኔ የሚል ቅርጽ ዜጋ እንዴት ይጠፋል? አያችሁ፣ እኛ ኢትዮጵያኖች ሀገር ልንገነባ ስንል ሀገር እንዳንገነባ ሀገራዊ እንዳንሆን እየተሰራብን ነው። ስለዚህ ይህን የጥላቻ መስመር ይህ የጥላቻን ጽሁፍ ይህ የጥላቻን ትርክት ይሄ ትውልድ ሊያቆም ይገባል። ይሄ ትውልድ አደራ አለበት። እነ ምኒልክ እነ ጣይቱ እነ የብሔር ብሔረሰቦቹ እነ ጦና ገንዘብ ተሰጥቷቸዋል እኮ ጦና የተሰጠውን አደራ ተመልከቱት። አማራ ከዳይ ቢሆን ጦና ለምን አልገደለውም? አማራ ይህን ሰውዬ አንድ መፍትሄ ማድረግ እንጂ የሚቆም ነገር የለም። እሱ እያለ ፈጽሞ የሚቆም ነገር የለም። በመርዝ የተሞላ ቢልቃጥ ነው እሱ እሱ በኢትዮጵያ ስምና በእግዚአብሔር ስም መጥቶ ይኸው የአማራን ሕዝብ እያታለለ ይጨፈጭፋል። ስለዚህ አሁን መፍትሄው እኛ ጋር የደነዘዙ ባለስልጣኖች አሉ። እነዛ እንዲነቁና አንድ ነገር እንድናደረግ ነው የምንፈልገው። አማራ መሆን አይደለም በአማራ ህዝብ ላይ የሚደርሰውን በደል መናገር ያስገድላል፣ ያስመታል። እንደ እኔ ላለ ሰው ደግሞ ከባድ ነው መናገር። እንደ ተመለከታችሁት እስካሁን ድረስ የተመለከታችሁት እጅግ አስደናቂ መልእክት የያዙ ቪዲዮዎች በጣም በርከት ያሉ ናቸው። ብዙዎቹ ለብዙ ሰዎች ብዙ መልእክትን ያስተላልፋሉ። ከዚህ በማስከተልም እጅግ ጥሩ መልእክትን የሚያስተላልፉ ወይም ደግሞ እውነትን የሚናገሩ ከራሳቸው ከግለሰቦቹ አንደበት የምሰሙትን ቪዲዮ እንጋብዛችሁና ተመልሰን እንገናኛለን። አደዋ ለማክበር አንድ ሰዓት ወተን ማርያምን ታስረን አሁን ገና

እንዴት አትገቢም? ባንዲራው ካልጣች እንዴት በለ መጪ ትውልድ ታሪክ ያንሳም። እኔ በበኩሌ ብሶቴ ነው ማለት ብሶት ነው እንዴ። እንዴት እንደዚህ ሊሆን ይችላል? ምንድን ነው ቴዙ ችግሩ? ምንድን ነው ይብራራልኝ። መንግሥት መንግስት ያብራራልኝ ምንድን ነው ችግሩ? ሰፈሬ ካሰንችዝ ነው ብያለሁ። ኢትዮጵያን በመወደዴ አገሬ በመሆኖ ከሰፈሬ ተንቀሳቅሼ መጣው። ሲመጣ ባንዲራ ካላወለቅሱ አትገቢም አሉ። ይህ መጪ ትውልድ ታሪክ ያንሳው ነው። አዎ ቤተሰቦቻችን ወላጆቻችን ያሳላለፉት እድሜና ጤና ወቅቱ ነው። አሁን ባንዲራ ካልጣላችሁ አትገቡም ተባለ። ታሪክ ያንሳው ነው። መጪ ትውልድ ታሪክ ያንሳው ነው ነው የሚለው። በበኩሌ አዎ፣ በዚች እድሜ ሞራሌ ተንቀሳቅሶ በደስታ መካፈል ሲመጣ እንዴት ይከለከላል? እንዴት ባንዲራ ይጣላል? ኬዙስ ምንድን ነው የባንዲራ የምትጣልበት ኬዙ ምን እየሆነ ነው ምንድነው? ነው በምን ፈታል ችግሩ ዴ ኬዙን ያብራሩልን ለምን እንደ ተጣለው ይብራራልን ይግባል እንወቀው ማን ነው እንደሱ ያለው ይሄ ፖሊሶቹ ህግ አስከባሪዎቹ ፖሊሶቹ ማለት ነው ፖሊሶች ናቸው አለ እህ አዎ ባንዲራ ይጣል ድራማው ተጀምሯል። የአብይ አህመድ የመጨረሻ መዳኛና የክፉ ቀን መሸሸጋ ብሎ ያዘጋጀው የምክክር ኮሚሽን ተብዬው መድረክ ነው። ከዚህ ውጪ ሌላ አማራጭና መዳኛ የለውም። በትላንትና ዕለት በአሻ ሚዲያ ለቀረቡት የንክክር ኮሚሽኑ የሆነች ሴትዮ በእስር ላይ ያሉትስ የፖለቲካና የህሊና እስረኞች ጉዳይ እንዴት ታዩታላችሁ ተብላ ተጠይቃ ነበር። ኮሚሽነሯም ቆይ ከመንግስት ተነካክረን ምላሽ እንሰጣለን ብላ ነበር። ሲመስለኝ ኮሚሽነሯ ወዲያው ነው ሄዳ ስብሰባ እንዲቀመጡ ያደረገቻቸው። ከዚህ አስቀድመው በጉልበት በጥጋብ፣ በትዕቢት ያሰሯቸውን ሁሉ ዛሬ መፍታት ጀምረዋል። ቱ ምን አለበሉ። እንዲያውም ሰሞኑን የታሰሩ የአማራ ጋዜጠኞችን፣ ፖለቲከኞችን ወዘተ የመፍታት ዘመቻ ሊጀመር፣ አንድም የፖለቲካ ታሳሪ በእስር ቤት እንዳይቀር አድርጎ ሊፈታ ሁሉ ይችላል። መንግስት የታሰሩትን ካልፈታ ጦሩን ከአማራ ክልል ካላስወጣ ምኑን ምክክር ሆነ የሚል ሐሳብና አስተያየት በሲሳ ያጌናና በናቲ መኮንን ገጽ ላይ ሁሉ ልታነቡ ትችላላችሁ። የጁላጅል ሰራዊትም እስከ መጨረሻው ድረስ በአማራ ክልል ይንፈራገጥና ኋላ በዘዴ ሽንፈቱን በኮሚሽኑ ላይ ላኮ ሊቀየስ ይችላል። ፋኖ ማድረግ ያለበት ምቱን አጠናክሮ መቀጠል ብቻ ነው። በድራማው አይጃጃል። ባለ ታንክና ባለ ድሮኑን አገዛዝ በጦርነት ማንበርከክ ቢችል እንኳን በአብይ አህመድ የፕሮፖጋንዳ ማሽኖች ከተበለጠ መጨረሻ ላይ ተሸናፊ ነው የሚሆነው። ስለዚህ ለድራማው ጆሮ አለመስጠት። አማራ በመሆናችሁ ብቻ ባረመኔው የኦሮሙማ ስርዓት በግፍት አስራችሁ ሰውነታችሁን፣ ወዛችሁን፣ ደምግባታችሁን መጦ በመጨረሻም በአማራ ፋኖ በወንድሞቻችሁ ተጋድሎ ከእስር የተለቀቃችሁ አቶ አዲሱ ጌታነና አቶ ዘሪውን ገሰሰ እንኳን ከእስር ተፈታችሁ። ፋኖዬ መክታንክት ድል አማራ ፋኖ ድል ለተገፋው ለአማራ ሕዝብ ዘመዴ ወደ ቤተሰቦቻችን ወደ አሌክስ አፍሮ ቤተሰቦች እንዲሁም በመላው ዓለም የምትገኙ ኢትዮጵያውያኖች በሙሉ በዚህ ቪዲዮ ውስጥ የሰማችሁት እጅግ በጣም የሚያስገርም ሰዎች ምን ያህል ዋጋ እንደሚከፍሉ በሀገራቸው ባንዲራ በሀገራቸው ታሪክ በሀገራቸው ሁኔታ ላይ ተመስርቶ ምን አይነት ነገር እየደረሰባቸው እንደሆነ በግልጽ የሚያሳዩ ቪዲዮዎችን ተመልክታችኋል። ለሀገር ውለታ የሰሩ አባቶችን፣ ጀግኖችን እንደዚሁም መሪዎችን የሚያሳዩ አልባሳትን የለበሱ ወጣቶች አድዋ ድልን አታከብሩም ተብለው እስር ቤት እንደተወሰዱ እና እስር ቤት ውስጥ ውለው የአድዋ ድል በዓልን ማክበር እንዳልቻሉ ሲናገሩ ሰምታችኋል። እንደዚሁም እጅግ በጣም እድሜያቸው ትልቅ የሆኑ እናት ምሬታቸውን እንዴት ሲገልጹ እንደነበረ ተመልክታችኋል። እንግዲህ በሀገራችን ምን አይነት ሁኔታ እንዳለ ምን አይነት ነገር እየተደረገ እንደሚውል እና እንደሚያደር ሁላችሁም ተረድታችኋል ብለን እናስባለን። በዚህ ቪዲዮ ውስጥ እጅግ በጣም ብዙ ቁም ነገር ያላቸው ቪዲዮዎች ናቸው እውነት በዚህ ቪዲዮ የተሰባሰቡት። እናንተም ተመልካቾች ለሰዎች ልታጋሩት የምትፈልጉት እውነት ካለ ለ ወይም ደግሞ በቪዲዮው ውስጥ ያልተካተተ ከዚህ ቪዲዮ ጽንሰ ሀሳብ ጋር ግንኙነት ያለው ነገር አለ ብላችሁ ካሰባችሁ እንደተለመደው በኮሜንት መስጫው ላይ ለሁሉም ሰው ማካፈል ትችላላችሁ። እኛ ለዛሬ በዚህ እናበቃለን። በሚቀጥለው በተመሳሳይ ቪዲዮ እስከምናገኛችሁ ድረስ ሁላችሁም በያላችሁበት ጤና ይስጥ።